ስለዚህ ሀይሚ በክፋት ብሩኬን አሳልፎ አይሰጥም፣ ብሩኬ ሀይሚ አሳልፎ አይሰጥም። እነሱ አይለያዩም። በቃ ምንም መለያት የሚጣል ነገር የለም። ግን እዚህ ጋ አሁን እነሱ መድረስ ያለባቸው ቦታ ላይ እስኪ ደርሱ ድረስ ነው። አሁን እሱ ዛሬ እኔ ማግኘት ያለብኝ ነገር አግኝቻለሁኝ ብሏል። ከዛ ደግሞ እሷ ደግሞ ወይም ነገር የተረጎዳ የምትለው ነገር አለ እንጂ ሀሚ በብሩኬ ብሩኬ በሀይሚ የሚጨፈከሉበት እኔ ለአንተ አይባልም። እንደዚህ ከነሱ አይጠበቅም። ማርያምን እኔ እንደው በጭራሽ ከብሩኬም አልጠብቅ ቃላቶች እየሰማው ነው እስከዛ። ማርያምን ለምን እንደዚህ መሆን የለበትም በቃ እቺ ልጅ ተናዳለች። በቃ እሷ ከዚህ በፊት የሆነ ነገር ስታጠፋ ዝቅ ብላ ነው ቅርታ የምትጠየቅ። ለምን ዝቅ ማለቱ ለምን ከበደ? እሱ የሆነ ፕሮግራም አዘጋጅቶ የሆነ ሰው የሌለበት ቦታ እቺ ልጅ እመቤቴን ሀይሚ በጣም በጣም ታቃላቸው። ሀይሚ ፊቷ ላይ በጣም ይነበባል፣ ምን ያህል ለእሷ ቦታ እንዳለች ምን ያህል ለእሱን እንደምትወድ ይነበባል እኮ ሰው ለ ግን እሱ ዝቅ ማለቱ ለምን እንደከ- በደ እግዚአብሔር ብቻ ይወቅ። አዎ ጨርሻለሁማ። ጨርሽ ቪዲዮን በደንብ ታያለሽ። አዎ መጀመሪያ ሳይመጣ ሃይሚ ሳትመጣ፣ ብሩኬ ያለውን ሰምተሻል? አዎ ሰምቻለሁ ውዴ። ይሄው አሁን አንቺ ብሩኬ ዝቅ ማለት አለበት ወይም ደግሞ ሃይሚ? ሁለቱም፣ ሁለቱም። ልንገርሽ ነኝ አንድም ከፍ አንድም ዝቅ ሳይሆን ሁለቱም ጥፋተኞች ናቸው። በደንብ ላስረዳሽ። ለምን ዛሬ አሁን ብሩኬ ልጅቷ ያመጣሁበትን መኪናታ መኪናቴን አግኝቻለሁ ከበቂ በላይ አግኝቻለሁ ብሏል። እና እሷ እኔ ዛሬ እኔ እሷ ረጋ ብላ ወይም ደግሞ አይሚ ረጋ ብላ ቤት መጣ ኑሮ ወይም አውርቶ አላመጣም መፍታ ማለት ነው። ብሩኬ መታረቅ ሲፈልግ አይሚን ፓወር ትሆናለች። ሃይሚ መታረቅ ስትፈልግ ብሩኬ ፓወር ይሆናል ማለት ነው። አንዱ ቢረጋጋበት እዚህ መንገድ ላይ ዝቅ ብሏል። ይቅርታ እየለመናት ነበረ ሃይሚ ማለት ነው። ዝቅ ለምን አላለም? ያሽበት ፓርት ልንገርሽ ብዬ ነው እና ተመልሶ ምን ሆነ፣ ሌላ ህልፍት ውስጥ ተገባብቶ እሱም ይቅርታ ይቅርታ እየተባባሉ ለምን ነገሩን ለማስረዘም ስለፈለጉ ነው። እንደ ሪል ካወራኑ ደግሞ ዛሬ ማለት ነው። እንደሪል ካወራኑ ብሩቴ ብሩቴ ጋም ጥፋት ይሄ ነው ብዬ እኔ አልወስንም። አይሚ ጋም ይሄ ጥፋት አለ ብዬ አልናገርም። ለምን መፍታት ጠራቸው ራሱ ማለት ነው። አንተ የራስህን ዘና፣ አንቺ ደግሞ የራስህን ይዘሽ ነይ የሚባል ቃላቶች ነው። አሁን እዛ ጋ ማለት ነው እስኪ አንቺ ሀይሚ እና ብሩኬ ቦታ ሆኚ አንቺ ቦታ ቢትሆኝ ምን ትይ ነበር? አሁን እሷ መጀመሪያ ብሩኬ ሲመጣ ብቻውን ነበር የመጣ አይደለም ብቻውን ሲመጣ በስልክ ሳይሆን ካሜራውን ሲና እዞ ሲመጣ ምፍታ ምማረጋል ለምን እንደመጣ ራሱ ብሩኬ አያውቅም። የቱ ጋር ጥፋት እንዳለ ይሁን ቡሩኬ ለምን እንደተጠራ ያውቅም። እና ሰላም ፍጥረው ፍጥራው ሀይሚንም ጠሪቻ ይዛ አልመጣህም መጣህም ብላ ጥያቄ ጠየቀ። አልተመቻትም፣ ስራ አለባት። ከየት ነው ይሄ ሁሉ? ከኮመንት የመጣ ነው። አሁን እነሱ መልስ እየሰጡን ነው። እርሰ በራሳችሁ እንዳይመስልሽ፣ ሁላችሁም በዚህ መንገድ ትረዳላችሁ ብዬ ነው ማስበው። እርተማ እራሳቸው ጥያቄ እየተጠየቀ ጥያቄ እየተጠየቀ ስራ አለባት፣ አልተቻለባትም፣ ክሊብ ዛሬ ክሊብ ቀርጻ አለባት ብሎ ማስተሰጣ። ለምን እንደዛ ነው እንዴ? ልጅቷ ማለት ነው ሲ ስለ ሀይሚና ስለ ብሩኬ ህይወት ምንም አይገባትም። መፍታ ይህንን መፍታ ይህንን ነገር ጠንቅቆ ያውቃል። እንደሪል ካወራን ነው እኛ። አንቺ እዚህ ላይ ማን ቆይ ቆይ ቆይ። እንደገና ደግሞ ልጅቷን ይዞ አልመጣም አይደለም? ብሩኬ ሀይሜ ስትመጣ ደሞ ሀይሚ ፈልግሻለሁ ብላ ነው የጠራት። ብሩኬ እንደነበረ እሷም አታውቅም። ምን ሆነ እዚህ ቦታ ላይ ልጆቹ ሲመጡ ብሩኬን አንተ ተረጋጋ ብሎ መከረ። እሱ ሲመጣ ልጁን ያህል ብሩኬም ሀይሚም ደግሞ እሱን ሲተ ሌላ ፋይል ከፈተችው ይሁንሽ መጀመሪያ ሁለቱም ጥፋተኛ እንደሆኑ መክሮ ለክሮ አይሚም ከዚህ በፊትም መልእክት አስተላልፈናል መፍታ ማለት ነው ሀይሚ ሳናግራት ብሩኬን ሳናግሩ ወደ ካሜራ ለማምጣቱ ለሸቀላ ነው ይሄ ለዶላር ነው አየሽው ለምን ስልክ የላችሁም እንዴ የሚል ጥያቄ መኖር አለባችሁ ልጆቹ ላይ ጥፋት እንደ ጥፋትን ብንቆጥር ለእኛ ለኛ መስ እየሰጡን ነውና እየተሰዳደቡ እንዳይመስልሽ ለኛ መስ እየሰጡ ነው። አይሚን እየሰደባት እንዳይመስልሽ ብሩኬ ማለት ማናችሁም። እንደዛ አይሚም ደግሞ ብሩኬን እየሰደበችው እንዳይመስላችሁ። ሄዳችሁ እያንዳንዱን ኮሜንት ካነበባችሁ ዛሬ የተናገራው ሁሉ እየተናገሩ ኮሜንት ላይ ታገኛላችሁ ማለት ነው። እዚህ ጋር ገስት ላይ የሚወራ ነገር ታገኛላችሁ። እንደዛ ነው የምልሽ። ምን ቦታ ነው ጥያቄ የሆነብሽ? ብሩኬ ዝቅ ማለት ሀይሚ ዝቅ ማለት ሳይሆን ሁለቱም ጥፋተኞች ናቸው። በቃ የራሳቸው ምክንያት አለ፣ ሁለቱንም የራሳቸው ምክንያት አለ። ሀይሚም የራሷ ምክንያት አላት፣ ብሩኬም የራሱ ምክንያት አለው እና ሄልሁ ደግሞ አንቺ ያልሽው ነገር እኔ እኮ ምን እንደምልሽ ታውቃለሽ። አሁን ሶስቱም አንድ ሰፈር ናቸው አይደለም? ለምን በውስጥ አይጨርሱም ይሄ ሁሉም መፍታም አንድ የነሱ ሰፈር ነው ሁሉም ሶስቱም አንድ ሰፈር ነው እነዚህ ሳይጠሩ ልጁም ሳይጠሩ ልጅቷም ሳይጠሩ ሲጀመር እነሱ ሁለቱም አያስፈልግም። የብሩክና ሀይሚ ህይወት ውስጥ ማለት ነው። በውስጥ መጨረስ አቃተው የኔ ምፍታ ይሄ ነው፣ ጥያቄ ሆነብኝ። አንዱ ደግሞ ማስረዘም ፈለጉ። አሁን ስለፈለጉ ነው ማስረዘም ስለፈለጉ ነው እንጂ ይሄ ናል እንደ ሪል አድርገን ካወራን ነው ብለን ነው እንጂ እነሱ በቃ የፈለጉት ነገር አለ እንጂ አንዱን ሳያናግሩ አንዱን ለምን እንደመጡ እኮ አያውቁም መጀመሪያ እነሱ ይህ ነገር እኮ አሁን እኛ እንድንከራከራለን እንጂ አሁን ስለ ሀይሚ ብሩክ ጠንቅቆ ያቃል፣ ስለ ብሩክ ሀይሚ ጠንቅቃ ታቃለች። ግን እዚህ ሚዲያ ላይ እሱ ምን እያሉት ነው ከአስር ሴት ጋር ምናምን እሷ ዛሬ ምን አለችው? ያቺ የት ሄደች? ደግሞ ዛሬ ያቺ ምን ከሌላ ጋር አግኝታ ነው የሄደችው? እያለችው ነው። እነሱ እኮ መልስ ለእኛ እየሰጡን ነው፣ እኛ ግን አልገባንም። ይህ ሁሉ መልስ አሁን እኮ እነሱ የሚናገሩት መልስ ሁሉ ለእኛ ነው። እዚህ አሁን ብሩኬን ወደ እዚህ ላይ የሚያደርጉትን ነገር እየሰማን ነው። ስለዚህ ሀይሚ በክፋት ብሩኬን አሳልፎ አይሰጥም፣ ብሩኬን ሀይሚን አሳልፎ አይሰጥም። እነሱ አይለያዩም። በቃ ምንም መለያት የሚባል ነገር የለም። ግን እዚህ ጋ አሁን እነሱ መድረስ ያለባቸው ቦታ ላይ እስኪ ደርሱ ድረስ ነው። አሁን እሱ ዛሬ እኔ ማግኘት ያለብኝ ነገር አግኝቻለሁኝ ብሏል። ከዛ ደግሞ እሷ ደግሞ ወይ ነገ ወይ ተነገወዲያ የምትለው ነገር አለ እንጂ ሀይሚ በብሩኬ ብሩኬ በሀይሚ የሚጨካከሉበት ነገር የለም። እኛ አሁን ሌላው ይቅርና በቃለ እንት ዝም ብሎ ያለ ምክንያት ሰው ተጣሉ ብሎ አስታራቂ ካሜራ ደቅኖ አውጥቶ ያጣለን እንዲ አይደለም። እየሳቀኮሮ፣ ምስታን ይወጽስቲ። ቆይ እየሳቀ እኮ ነው ምን አለ ነው። ቆይ እኛ እንውጣ እና እናንተ ሁለታችሁ ተነጋገሩ አላቸው። ዛሬ ራሱ እየሰማችሁ ነው። እኛ አሁን እንትኑን ቪዲዮውን ከመጀመሪያ እስከ መጨረሻ ለማየታችን ነው። ሁለተኛ ነገር ሁለቱ ተለያይቶ የማይለያዩ ልጆች ናቸው። ግን አንድ የሚደርሱበት ቦታ አላቸው። ስለዚህ እኛ እናረጋጋ ግን ማድረግ ያለብንን ነገር ለኔፍታም ዛሬ መልዕክት እናስተላልፍለታለን። ለፍፄ ምንደሳው ለነመለኛው ምንደሳው ዛሬ መልዕክታችንን ለእነሱ እናስተላልፋለ ከዛ በኋላ ነገት ወይ ነገ እኮ አዲስ ቀን ነው። ነገ ወይ እሷ ደግሞ ሰላም ፈጥረ ትመጣ ይሆናል አናቅም እንጂ ምክንያቱ ባይኖራቸው እኮ ተጠራርተው አይመጡም። እና አሳጥር ዳረጋ ሀይሚ ይመታለች ሀይሜ

ስልክ የበዛ ልግባ እንዴ እንቆይ። ስትይሽ ማለቴ ማነው ወርቅ መኛ ማለቴ ማነው ወርቅ ነው።